ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርስተ ዜና እናልፋለን። ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ሲሉ ከትብብር ለኢትዮጵያ አንድነት መግለጫ ሰጥተዋል። ሙሉ መግለጫውን የምናስደምጣችሁ ይሆናል። ዲሞክራሲያዊ ምርጫ ዲሞክራሲያዊ ስርዓት በሰፈነባቸው አገራት ስልጣን በህዝብ ድምጽ የሚሸጋገርበት ብቸኛው መንገድ ነው። ኢትዮጵያ አገራችን ባለፉት ሰላሳ አመታት ስድስት ዙር ምርጫዎች ያካሄደች ቢሆንም በምርጫው የተለወጠ ስርዓት ሳይኖር ሰላሳ ረጅም አመታትና ስድስት ከፍተኛ የሀገር ሀብት በከንቱ የፈሰሰባቸው የስሙላ ምርጫዎች አካሂዳለች። በያዝነው 2018 ዓ ም በህገ መንግስቱ በተደነገገው መሰረት አገራችን ሰባተኛ ዙር አቀፍ አገር አቀፍና ክልላዊ ምርጫዎችን እንድታካሄድ የሚጠበቅ ሲሆን ምርጫና ምርጫ ነክ ጉዳዮችን በባለቤትነት የሚመራውና የመንግስት አካል የሆነው የኢትዮጵያ ብሔራዊ ምርጫ ቦርድም በያዝነው አመት ግንቦት ወር ምርጫ ለማካሄድ ረቂቅ የምርጫ የጊዜ ሰሌዳ አዘጋጅቶ ለፖለቲካ ፓርቲዎችና ለሲቪክ ማህበራት ማቅረቡ ይታወሳል። መስከረም አስር 2018 ዓ.ም ተመረት በጋራ ለመስራት ቅንጅት የመሰረትን አምስት የፖለቲካ ፓርቲዎች በሰላማዊ መንገድ ታግለን በነፃና ፍትሃዊ ምርጫን ተሳትፈን በማሸነፍ የመንግስት ስልጣን በመያዝ የምንወዳት ሀገራችን ኢትዮጵያን ከገባችበት ምስቅልቅል ለማውጣት የምንታገል እንደመሆናችን ምርጫ የዓላማችን ማስፈጸሚያ ብቸኛ መሳሪያ ነው። በዚህም መሰረት ቦርዱ ያዘጋጀውን እና በቦርዱ እቅድ መሰረት በቅርቡ እንዲጀመር የሚጠበቀውን የምርጫ ሂደት እንደ ከፍተኛ ባለድርሻ አካል በቅርበት እየተከታተልን እንገኛለን። በየትኛውም ሀገር ምርጫ ሲካሄድ ብዙ ያልሆኑ ነገር ግን ለምርጫው ስኬታማነት ቁልፍ ሚና የሚጫወቱት እጅግ መሰረታዊ የሆኑ ቅድመ ሁኔታዎች ሊሟሉ እንደሚገባ እሙን ነው። እነርሱም ምርጫ በሚካሄድበት ሀገርና አካባቢ ምርጫን በነጻነት ማከናወን የሚያስችል የተረጋጋ ሰላምና ጸጥታ መኖር ግንባር ቀደም ተጠቃሽ ነው። የምርጫውን ታማኝነት ለማረጋገጥ ነጻ የምርጫ እንቅስቃሴ ዘገባና የምርጫ ሂደት መታዘብ መሰረታዊ ነጥቦች ሲሆኑ የእነዚህን አለማሟላት የምርጫውን ሂደት ላይ ከፍተኛ ጥያቄ በማስነሳት ለማግኘት ምርጫንና የምርጫውን ውጤት ወዳልተፈለገ አቅጣጫ እንደሚመሩም በአላማችን የተለያዩ ሀገራት የታየ ጉዳይ ነው ሲሉም ገልጸዋል። ሀገራችን ኢትዮጵያ ልታካሄድ የምታዘጋጀው ምርጫ ከዚህ የተለየ አይደለም ለምርጫ ክንውን መሰረታዊ ተብለው ከሚጠቀሱ ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ ለመሆን ሀገራችን ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው። በትግራይ ክልል ከፌዴራል መንግስት ጋር የተገባበት ፍጥጫ፣ በትግራይና አፋር ክልል አዋሳኝ አካባቢዎች ያረገዘው የግጭት ደመና፣ በሶማሌና አፋር ክልል አዋሳኝ አካባቢዎች በተደጋጋሚ ጊዜያት የሚመላለሰው ግጭት፣ በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤንሻንጉል ጉሙዝ ክልል ያለው ተደጋጋሚ እልቂትና መፈናቀል፣ በቅርብ ጊዜያት ወዲህ በጉራጌ ዞን እያጋጠመ ያሉ የጸጥታ ችግሮች በአማራ ክልል ከሁለት ዓመት በላይ የዘለቀው የእርስ በርስ ጦርነት በኦሮሚያ ክልል ከአምስት ዓመታት በላይ የቀጠለው የእርስ በርስ ጦርነትና ተደጋጋሚ የዜጎች እገታ በእነዚህ አካባቢዎች ምርጫ ማካሄድ የማይቻልበት ሁኔታን ፈጥሯል ሲሉም ገልጸዋል። በሌሎች የጦርነትና የጥይት ድምጽ የማይሰማባቸው ሀገራችን አካባቢዎች ቢሆን የሰፈነው መንፈስ መንፈስ ጦርነት እየተካሄደ ከሚገኝባቸው አካባቢዎች የተለየ እንዳልሆነ በየቀኑ የሚደርሱን የቀን ተቀን መረጃዎች ማሳያ ናቸው ሲሉም ተደምጠዋል። እኛ የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄዱ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሔ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰብን ቢሆንም ለጥሪያችን ተገቢውን ትኩረት ተችሮ ምላሽ ባለመሰጠቱ አገር ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች ሲሉም ገልጸዋል። ጠቅላይ ሚኒስትሩ ከጎንደር ከተማ በቅርቡ ባደረጉት ጉብኝት ከጎንደር እስከ ጎርጎራ ያለ ያለአጃቢ መንቀሳቀስ አለመቻላቸውን መግለጻቸው የሀገርን ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚች አገሪቱን ከፍተኛ ባለስልጣናት ስልጣን መንበር ከጨበጡ ሰው የላቀ ሌላ ተጨማሪ ምስክር አይሻም ሲሉም ገልጸዋል። በሌላ በኩል በኦሮሚያ ክልል ውስጥ በቅርቡ የተካሄደ ባለው የዘር ማጥፋት ዘመቻ በውስን ወራት ውስጥ ብቻ በመቶዎች የሚቆጠሩ ሰዎች በአሰቃቂ ሁኔታ መገደላቸውንና ጭፍጨፋውን ለማድበስበስ የተሄደበት ርቀት በቂ ማሳያ ነው። አገር እንዲህ ባለ ሁኔታ ውስጥ በምትገኝበት በአሁኑ ወቅት ምርጫ ማካሄድ እንደዚህ ቀደሞች የይስሙላ ቢሆን ቢሆን የማይቻል መሆኑን ከማንም የተሰወረ አይደለም። ሌላው ጉልህ ማሳያ የሾፌሮች እገታም ግድያም ቀጥሏል ሲሉ ገልጸዋል። የእርስ በርስ ጦርነቱ እንዳለ ሆኖ በጋዜጠኞች ላይ በተለያዩ ጊዜያት የሚደርሰው ዛቻ፣ እስራትና አስገድዶ መሰወር ለምርጫው በነጻነት ሽፋን ሊሰጡ የሚገባቸው መገናኛ ብዙሃን ላይ የፍርሃት ደመና እንዲያጠልና በዚህም ምክንያት ከእይታ ውጭ በጓዳ የሚከናወን ምርጫ ሊሆን መቻሉም ጥርጥር የለውም። የእኛን ጨምሮ የተለያዩ የተቃዋሚ ፖለቲካ ፓርቲ አባላት ፍትህ ተነፍጓቸው በገፍ እስር ቤቱ ታጉረው መገኘት ምርጫን ለማካሄድ ያለው እድል ጥያቄ ውስጥ የሚከት ሆኗል። ቀደም ሲል እንደገለጽነው እንደ የፖለቲካ ፓርቲን ወደ ስልጣን መንበር የሚያደርሰን ብቸኛው መንጋድ ምርጫ መሆኑን በጽኑ የምናምን ቢሆንም አገር የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ መፍታት ባለመፈለግ የፖለቲካ ፓርቲ አመራሮችን በጅምላ በማሰርና ጋዜጠኞችን እና የማህበረሰብ አንቂዎችን በየእስር ቤቱ በማጎር መንግስት ለምርጫ አስቻይ ሁኔታ እንዳይኖር በማድረጉ ብቻውን ሮጦ ክር በመጠስ በመበጠስና 99.9 በመቶ ድምጽ አገኘሁ በማለት ለቀጣዩ አምስት ዓመታት ህዝብ ድምጹ ሰጥቶኛል በሚል ሽፋን የስልጣን መደላድሉን እያበጀ መሆኑን መሬት ላይ ካለው አካሄድ መረዳት ይቻላል ሲሉም ገልጸዋል። በዚህ መልኩ ገዢው ፓርቲ ራሱን የስልጣን ቆይታ ሲያመቻች በሌላ በኩል የኛ የተቃዋሚ ፖለቲካ ፓርቲ በዲሞክራሲያዊ ምርጫ ወደ ስልጣን መምጣት እየገደበ መሆኑንና የተቃዋሚ የፖለቲካ ፓርቲዎች ተሳትፎ በአጃቢነት ብቻ በመወሰን የገዢውን የፓርቲ ምርጫ ማሸነፍ ህጋዊ ለማድረግ እየተሰራ መሆኑን በዚህ የሚታለል የቀነጨረ አእምሮ ያለው ስብስብ እንዳልሆንም ግልጽ ማድረግ እንወዳለን ብለዋል። ከዚህ በመነሳት የምርጫ ጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ ከሁለት መንግስት የሚከተሉትን ተግባራዊ በማድረግ ለምርጫው ምቹ መደላደል እንዲፈጥር ጥብቅ መልእክት እያስተላለፍን፣ በተጠቀሰው የጊዜ ሰሌዳ መንግስት እነዚህን ተግባራ ሊፈጽም ካልቻለ ጉዳዩን በመመርመር በቀጣይ የምንወስደውን እርምጃ ለህዝባችን ይፋ የምናደርግ መሆናችን እንገልጻለን ሲሉም ተደምጠዋል። በዚህም መሰረት ከቅድመ ሁኔታዎቹ አንደኛውና ዋነኛው በሀገራችን እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆም፣ ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ መጪ ሁኔታ መፈጠሩን መንግስት ግልጽ እንዲያደርግና ተዋጊ ኃይሎችም ይህንኑ እንዲያረጋግጡና ህዝብም ይህንኑ እንዲመሰክር አበክረን እናሳስባለን ሲሉ ገልጸዋል። ሁለተኛው በየእስር ቤቱ ያለ ፍርድ ታጉሮ የሚገኙና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለው የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉም እንጠይቃለን ሲሉ ገልጸዋል። ወደ ሶስተኛው ቅድመ ሁኔታ ስናልፍ በየእስር ቤቱ ታጉሮ የሚገኙ የመገናኛ ብዙኃን ባለሙያዎችም ያለምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙኃን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚውን ድምጽ እንዲያሰሙ ለምርጫውም ተገቢ ሽፋን እንዲሰጡ እንዲደረግ በጥብቅ እናሳስባለን ሲሉ ገልጸዋል። ፈጣሪ አገራችን ኢትዮጵያና ህዝቧን ይጠብቅ። ትብብር ለኢትዮጵያ ለአንድነት ህዳር 8 2018 ዓ ም አዲስ አበባ ኢትዮጵያ።